የዘመን መጨረሻ ማንቂያ ደወል ክፍል 12 ለውድቀት ለሽንፈት የሚያደርግ ያልተናዘዘ የተደበቀ የተሰወረ ግፍና ኃጢአት በምን ርዕስ ላይ ጥቂት ነገር አወራነው። አገልጋዮች እዚህ ስፍራ ላይ ካላችሁ በእውነት እግዚአብሔር አንዳች ነገር በእናንተ ሕይወት ላይ ሊያደርግ ፈልጓል። በእውነቴ ነው። ይህም ደግሞ የዘመኑ ትውልድ ጥያቄ አለው። ጥያቄን የምትመልስ ቤተ ክርስቲያን ግን እየታየች አይደለችም። ጥያቄን የሚመልስ አጣጣ የሚያሳይ ትክክለኛ ምንጭ ትክክለኛ ምንጭ ትክክለኛ ቁልፍ ትክክለኛ ስፍራ የሚያሳዩት የእግዚአብሔር ሰዎች ሰዎቹም ራሱ በተለያየ ነገር ውስጥ ከመኖራችን የተነሳ ትውልዱ ትልቅ ጥያቄ ውስጥ ነው ያለ። ከዚህ ጥያቄ እንዴት ለማውጣት ምን እንዴት ነው ብርሃን መንገድ ኢየሱስን እንዴት ነው መግለጥ የምንችለው? እንዴት ነው ካለበት ችግር ካለውበት መከራ ከውልቀት ከክሳራ ከጭንቀፋ ከጨለማ ከጠላት ውጊያ ውስጥ እንዴት ነው ማምለጥ የምንችለው ለምትሉ ሰዎች ይሄ ለእናንተ መልእክት ነው። ይሄ አሁን የማወራው ቃል ወደ ውስጣችሁ ወደ ልባችሁ ወደ ውስጣችሁ ወደ ልባችሁ ካልመጣ ምንም አይነት ለውጥ ልታመጡ አትችሉም። እግዚአብሔር ለኢትዮጵያ የተናገረው ቃል አለ ኢትዮጵያ ለኢትዮጵያ እግዚአብሔር የተናገረው ድምጽ አለ። በአባቶቻችን፣ በእናቶቻችን፣ በነቢያቶቻችን፣ በፓስተሮቻችን፣ በነቢያቶች፣ በሐዋርያቶች ተናግረና እነዛ የተነገረው ያ ትንቢቱ እየተፈጸመ ነው ወይ? እያየን ነው ወይ ወገኖች? አዎ፣ አንዳንዶች ተፈጽሟል፣ አንዳንዶች ተፈጽሟል። ግን በርካታ ነገሮች ለኢትዮጵያ እግዚአብሔር የተናገረው ነገር በአየር ላይ ተይዞ ነው ያለው፣ ለውድቀት፣ ለኪሳራ። የሚያደርግ ነገር ምንድን ነው ታውቁታላችሁ። አንደኛው ኃጢያት ነው፣ በደል ነው፣ አለማመን ነው። ያ ኃጢያት ቆሻሻ፣ የበረከትን በር ይዘጋል፣ ደሃ እንድትሆኑ ያደርጋል፣ ወደ ጦርነት ይመራል፣ ወደ ሞት ይመራል፣ ወደ ጥፋት ይመራል። ኃጢያት መጥፎ ነው። እያንዳንዱ አገልጋይ፣ እያንዳንዱ ምዕመን፣ እያንዳንዱ ቤተ ክርስቲያን፣ እያንዳንዱ ባለራይ ኃጢያት በውስጥ ደብቀን በምድራችን ላይ ለውጥ እናመጣለን ማለት ዘበት ነው። በቤታችን ላይ ለውጥ እናመጣለን ማለት ዘበት ነው። እርስ በርስ እየተብላላን፣ እርስ በርስ እየተገዳደለን፣ እርስ በርስ ደም እያፋሰሰን ከዛች ምድር ምንም አይነት ለውጥ ልናገኝ አንችልም። ዛሬ መሪዎችም ለእናንተ መለክታል። በምድራችሁ ላይ በምትመሩት በሕዝቦቻችሁ መካከል ላይ ፍቅር እንዲሆን በምትመሩት በሕዝቦቻችሁ መካከል ሰላም፣ እድገት፣ ለውጥ ብልጽግና መንፈስ እንዲሆን ከፈለገን በሀገራችን፣ በቤታችን፣ በቤተ ክርስቲያናችሁ፣ በትዳራችሁ ያለው ኃጢአት ያለው በደል ያለው ዕርም ነገር ከቤታችሁ ከህይወታችሁ ማስወገድ አለብን። ካላስወገድን ያው የፈለገ አርባ ቀንና አርባ ሌሊት ጾም ጸሎት ብትገቡ የእናንተ ነገር ሊፈታ አይችልም። ዛሬ ግልጽ ነው። ከኢትዮጵያ ከሀገሬ ላይ እርም የሆነው ነገር ካልተነቀረ ኢትዮጵያ ውስጥ ሰላም ይመጣል ማለት የማይታሰብ ነገር ነው። የእግዚአብሔር ቃል የሚሰራ ቃል ነው። ይሄ ቃል ይሄ ቃል የሚሰራ ነው። ይሄ ቃል እንዳይሰራ የምናደርገው እኛ ነን። አንደኛ አለማመን ሁለተኛ እዚህ ቃል ውስጥ ያሉ በረከቶችን አለመቀበላችን የተነሳ በህይወታችን ላይ ምንም አይነት ለውጥ እየታየ አይደለም። ለምን መሰላችሁ? እርም የሆነው ነገር፣ ኃጢአት የሆነው ነገር፣ በደል የሆነው ነገር በውስጣችን ደብቀን፣ አዲስ ነገር እንዴት ከውጭ እንፈልጋለን? መጀመሪያ ቤታችሁ ይጸዳ፣ ጓዳችሁ ይጸዳ፣ ጤናችሁ ይጸዳ፣ በልቦቻችሁ ውስጥ ያለው ክፉ ነገር ይነቀል። በልብ ላይ ያለው ክፉ ክፉ ምክር መፍረስ አለብን። ይሄ ቃል ደንቆሮ አይደለም። ይሄ ቃል አይነ እውር አይደለም። ይሄ ቃል ዱዳ አይደለም። ይሄ ቃል ይቆርጣል። ይሄ ቃል ያድናል። ይሄ ቃል ይፈውሳል። ይሄ ቃል ካላችሁበት ችግር ብድግ ያደርጋል። ይሄ ቃል እንዳይሰራ ያደረግነው እኛንን እኔው ነኝ። የእግዚአብሔር ቃል አንድ ስፍራ ላንብብ። ሁለተኛ ሳሙኤል ምዕራፍ 21 ላይ ያለው ቃለማ ነበር በዳዊት ዘመን ሶስት አመት ያህል ራብ ሆነ፣ ዳዊትም የእግዚአብሔርን ፊት ጠየቀ ይላል። ችግር በዛ፣ መከራ በዛ፣ ራብ በዛ፣ ቸነፈር በዛ፣ ሞት በዛ፣ በሽታ በዛ፣ ጦርነት በዛ፣ አለመረጋጋት እየሆነ ነው ብሎ ዳዊት ነቅቶ ዘመኑን አውቆ ዘመኑን ተረርቶ አመቱን ተረርቶ ወደ እግዚአብሔር ፊት ጥያቄን ይዞ እንደቀረበ የእግዚአብሔር ቃል ይናገራል። እግዚአብሔርም የገባውን ሰዎችን ስለገደለ በሳኦል በቤቱ ላይ ደም አለበት አለ ይላል። ያውላቸው የእግዚአብሔር ሰው ምን ይላል? እዚህ ቦታ ላይ ዳዊት ምንድን ነው? በምድራችን ላይ ሞት በምድራችን ላይ ጦርነት በምድራችን ላይ ረሃብ፣ በምድራችን ላይ በሽታ፣ በምድራችን ላይ ምንድንቆ እኛ አንተን እያመለከን፣ እኛ ለአንተ እየዘመረን፣ እኛ እየጾመን፣ እኛ እኛ እንዲህ እየሆነን ምንድን ነው ግን? በሀገራችን ላይ የተደበቀ ነገር አለ። ማን ያውቃል? እዚህ ከተማ ላይ አባቶቻችን፣ አገልጋዮች፣ መሪዎች፣ ሽማግሌዎች የሀገር መሪዎች፣ ማን ያውቃል አንተን በድለው እንደሆነ። በምድራችን ላይ ጥፋት እየሆነ ነው። በምድራችን ላይ ሞት እየሆነ ነው። እባክ እግዚአብሔር ሆይ አንድ ነገር እንድታሳውቀኝ ብሎ ዳዊት ወደ እግዚአብሔር ፊት ጩኸትን ሲያበዛ እናያለ። ላካ ንጉሳውን ገባኦናውያን ላይ ኃይለኛ የሆነ ጥፋት አድርሷል። ኃይለኛ የሆነ በደል አድርሷል ያለ ህግ ራሱ በራሱ ተመክቶ ከእግዚአብሔር ሳይሰማ በገባኦናውያን ላይ ትልቅ ጥፋት አድርሷል። ገባኦናውያን ገሏል። ገባኦናውያን ደም አብስሷል። ገባኦናውያን ባሉበት ስፍራ ድራሻቸውን ስልጣን አለኝ ብሎ እውቀት አለኝ ብሎ፣ ወገኖቼ ገንዘብ አለኝ ብሎ ኃይል አለኝ ብሎ ገባኦናውያን እንዳልነበረ እንዳደረገ የእግዚአብሔር ቃል ዛሬም ብዙ ጊዜ ጸልያችሁ፣ ብዙ ጊዜ ጾማችሁ መልስ ካልተመለሰ እግዚአብሔር አይሰራም አይመልስም ማለት አይደለም። ራሳዎቻችን መፈተሽ አለብን። እዚህ ቦታ ላይ የእግዚአብሔር ሰው ዳዊት አባቶቻችን የሆነ ጥፋት ሰርቷል። ያለ አግባብ የሰው ደም ፈሷለን ያለ አገባብ ሰዎች ሞተዋል። ያለ አገባብ የሰው ሀገር ወስደናለን። ያለ አገባብ የሰው በረከት ወስደናለን። ስለዚህ ይሄ እርም ነው፣ ይሄ ኃጢአት ነው። ዳዊት ከኃጢአት ጋር ኮምፕሮማይዝ አላደረገም። ኃጢአትን ዲቮርስ አድርጓል። በደል ጋር ዲቮርስ አድርጓል። የሀገሪቷን ለውጥ ይፈልጋል። የቤተ ክርስቲያን ለውጥ ይፈልጋል። የሕዝቡ ጥያቄ እንዲመለስ ይፈልጋል። ሕዝቡ ከራብ ከችግር ነጻ እንዲወጣ ይፈልጋል። ዛሬ በዚህ በመስጨረሻው ዘመን በደል፣ ኃጢአት፣ ዕርም ክርስቶስ ክብር እንዳይገለጥ የሚያደርግ ነገር የእግዚአብሔር እጅ እንዳይገለጥ የሚያደርግ ነገር ከቤታችሁ፣ ከሕይወታችሁ፣ ከትዳራችሁ፣ ከቢዝነሳችሁ ከአገልግሎታችሁ፣ ከመንደራችሁ በጌታ በኢየሱስ ክርስቶስም ዛሬ እንለቅናለን። ዳዊት የሳኦል ልጆችን አሳልፎ ሲሰጥና አባት ጥፋትን ሰርቷል። አባት በድሏል። አባት የእግዚአብሔርን ድምፅ አልሰማብሉ ቃሉን ተላልፎ የሰራው ግፍ እኛ በዘመናችን መክፈል አንፈልግም። የሚሆነው ነገር ማድረግ አለብን ብሎ ዳዊት የሳኦልን ወደ ሰባት የሆኑ ልጆችን እዚህ ስፍራ ላይ ሁለተኛ ሳሙኤል ምዕራፍ አንድ ላይ አሳልፎ ሲሰጥና ካልፎ ተሰጡ እርም የሆነ ነገር ከሀገራቸው አወጡት፣ ከከተማቸው አወጡት፣ ከቤታቸው አወጡት። እንዲጨነቁ ያደረገው ነገር ዳዊት እግዚአብሔርን ጠይቀው ምን አደረገ? ሀገሩን አጸዳ። ምን አደረገ? እርም የሆነው ነገር ከሕይወቱ ወጣ ከሀገሩ ወጣ። በጌታ በኢየሱስ ክርስቶስ በቤታችሁ እናንተ ሳታቁ እኔ ሳላቅ አባቴ እናቴ ቅድመ አያቴ የሠራው በደል የሠራው ኀጢአት ካለ ዛሬ እናወራለን። ዛሬ ንሳ እንገባለን። ሳውል የገባውን ሰዎች እንደ ስደተኛ በእስራኤል መካከል ይኖሩ በነበርበት ወቅት የገባውን ክዳን አፍርሶ ከነርሱ ሰውን ገደል ማ ሳውል አትንካ የተባለው ነክተው አታደርግ ያለው ነገር አድርገው አትፈጽም ያለው ነገር ፈጽመው ክዳኑን አፈረሰ። በደምስ ማ ሳኦል በማለ ካላቸው በገባኦን ሰዎች ላይ እንደ ስደተኛ ሆኖ እዛ ቦታ ላይ እንዲኖሩ እግዚአብሔር ክዳን ያደረገውን ያንን ክዳንን ከእስራኤልና በገባኦን መካከል ላይ ክዳን ነበር። ያንን ክዳን አፈረሰ። አፍርሶ ሰዎቹን ገደለ። ሰዎችን አጠፋ። ከዛ የተነሳ በእስራኤላውያን ላይ ትልቅ ጥፋት መጣ። ትልቅ ጨለማ ሆነ። ንጉሥ የገባኦን ሰዎችን ጠራ። የገባኦን ሰዎችም ከአሞራውያን የተረፉ ነበሩ እንጂ ከእስራኤል ልጆች ወገን አልነበሩም። የእስራኤልም ልጆች የሚላቸው ነበረ። ሳኦል ግን ለእስራኤል ልጆችና ለይሁዳ ስለ ቀና ሊገላቸው ወዶ ነበረ ይላል። ኪዳኑን አፍርሶ በዘመኑ ላይ ንጉሥ ስለነበረ የበገባኦን ስደተኞችን ሰብስቦ ገደለ ማለት ነው። መግደል አልነበርበትም? ክዳን ነበር። ያንን ክዳን አፍርሶ የበገባኦን ስደተኞች ላይ ትልቅ ጥፋት አድርሷል። ትልቅ ሽንፈት አድርሷል። እዚህ ቦታ ላይ ሳኦል ምንድን ነው ያደረገው? ሳኦል ክዳኑን አፈረሰ። ክዳኑን አፍርሶ መማፀኛ ከተማ መሆን የሚገባትን ያችን ከተማ ስልጣኑን ተጠቅመው ሰው ሁሉ እንዲጽናና፣ ሰው ሁሉ እግዚአብሔርን እንዲያውቅ፣ ሰው ሁሉ አባት እንዳለ ኮንፎርት ብል የሚሆን መማፀኛ ከተማ ላይ ትልቅ ጥፋት ፈጽሟል። ብዙዎች ለሞት ብዙዎች ለጥፋት ብዙዎች አንገት የመታደድ ደምን የማፍሰስ ከዚህ የተነሳ ሳኦል በበደለው በደል እግዚአብሔር እስራኤላውያን እንደቀጣ መጽሐፍ ቅዱስ ሄዳችሁ ስታነቡ በደንብ ያስተምራል። ሳኦል ውላ አፍርሷል። ይህ ደግሞ ግፍ ነው፣ መተላለፍ ነው፣ ጌታን መበደል ነው፣ ጌታን አለመፍራት ነው ቃሉን አለማክበር ነው። ቃሉን አለማወቅ ነው። በውስጥ ያለው የእግዚአብሔርን መንፈስ ማሳዘን ነው። ዛሬም በሀገራችን በሀገራችን በመንደራችን በቤተክርስቲያናችን ሰዎች ያንን ስራ አሁንም ይሰራል ካላ ቆሙ ደምን እያፈሰሱ እንዲቀጥሉ እግዚአብሔር አይፈቅድም። እግዚአብሔር ሄደ ሄደው ነፍሳቸው፣ ደማቸው፣ እግዚአብሔር ይበቃል። ላንተ ብቻ አይደለም ገዳዩ ብቻ በሕይወት ዘር ማንዘር ገና ይሰቃል። ዘር ማንዘር ነው የምላቸው። ከተጠያቂነት አታመልጡ። አሁን ባለጊዜ ነኝ ብለህ የምትኮራ ሰው ካለ ንሳግብ፣ እኔ ሥልጣን አለ፣ እኔ ገንዘብ አለ፣ እኔ ቅባት አለ ብላችሁ በሰው ሕዝብ ላይ እግዚአብሔር በአምሳሉ በፈጠረው ሕዝብ ላይ ጥፋትን የምታስከትሉ ሰዎች ካላችሁ በአስቸኳይ ለእናንተ ዛሬ መልእክት አለኝ። ፓስተር ስለሆንኩ ነቢይ ስለሆንኩ ብላችሁ ጸጋ አለኝ ብላችሁ ገንዘብ አለኝ ብላችሁ እውቀት አለኝ ብላችሁ ይህን በክርስቶስ በደሙ የዋጀውን ሕዝብ የምትበዘብዙ አገልጋዮች ከእኔ ጭምር፣ ስታፕ፣ እስታፕ፣ ስታፕ፣ አቁም። በልጅ ልጅ ላይ ገና ይፈረድ ባል እግዚአብሔር አትለቀቅም አንተ ለብቻ አይበቃም። ይቀጥላል። ቁጣው ይቀጥላል። በደሉ ይቀጥላል። ዛሬ ግን በክርስቶስ ኢየሱስ ንስሐ ገብተህ ብትመለስ ሀገሬን ታድናለህ። ቤትን ታድናለ፣ ትዳሪን ታድናለ፣ ቢዝነስን ታድናለ፣ ከተማውን ታድናለ። ዞኑን፣ ክልሉን፣ ፈደራል መስሪያ ቤቱን፣ ሀገርን፣ ኢትዮጵያን፣ ኤርትራን፣ ዓለምን እናድናለን። ምን ስንሆን? ከምንሰራው በደል፣ ከጥፋት፣ ከክፉ ምክር፣ ከክፉ ስራችሁ ተመልሳችሁ ወደ እግዚአብሔር ብትጮሁ እግዚአብሔር አምላክ ከመቼውም ጊዜ በላይ ከመቼው ጊዜ በላይ እግዚአብሔር አምላክ ይቅርታ ያደርግልን። ፓስተሮቻችን፣ አገልጋዮቻችን ዛሬ በኢትዮጵያ ውስጥ ያለውን ሞትና ጨለማ፣ ጦርነት፣ በሽታ፣ ስደት፣ ስቃይ ማስቆም ከፈለገን ኢያሱ ልብሱን ቀደው የእስራኤልን ሽማግሌዎችን ሰብስቦ በእግዚአብሔር ፊት እንደወደቀ ዛሬም እኛ ከራሳችን ማንነት ወጥተን በእግዚአብሔር ፊት እንውደቅ።